እና ጥሩ እናት መሆን አትችም እያልከኝ ነው? አዎ፣ ግን አትጨነቂ። እማለችበት ምንድን ነው ሚስጥሮ የደበቅከኝ ካልነገርከኝ እያለች እየተከታተለች በየሄደበት ደበት ቦታ በሉንዶም ይሻለኛል። እንዲያውም ይጣው። አንተ ሲንግል ስለሆን በአንድ ጭንቅላት ነው ምታስበ እኛ ባለትዳሮች በሁለት ጭንቅላት ነው የምናስበው። ቆይኔ ሚስት ብቻ ነኝ እንዴ? እንዴ ታዲያ እንደ እህቴም እንደ እናቴም እንደ አክስቴም ልትሆኚኝ ነው? ስትያዙ መከራ ስትለቀቁ አገር አይበቃችሁም። ወራችሁ ውስጥ በቀጥታም ሆነ በተዘዋዋሪ ይሄን ቤት የሚል ነገር አውርታችኋል። እዩዬ ምስጢራችሁን ደርሼበታል። አለማን ወላገ ረሻት ነው የሚገርም ምርመራ። በማን ስታይል ነው? በሲአይኤ በሞሳድ በኬጂቢ? ምስኪኖቹ ዘውትር ቅዳሜ አንድ ሰዓት ተኩል በዓባይ ቲቪ ይጠብቁን።